ራሴን ለማጥፋት ሁሉ ሞክሬ ነበር። ሰው ማግኘት በጣም ያስጠላይ ነበረ። በየቀኑ ስለ ግብረሰዶማዊነት የምንሰማው ነገር ለጆሮ እየከበደ መጥቷል። አሁን ደግሞ የዚህ ነገር ተረኛ ጋዜጠኛው ሶፎንያስ ዋሲሁን ሆኗል። ከትናንትና ጀምሮ ይህ ግለሰብ ግብረሰዶማዊ ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ። የተለያዩ ሰዎችም እየወጡ ከዚህ ሰው እጅግ ቀፋፊ መልእክቶች እንደደረሷቸው ይፋ ሲያወጡ ነበር። ለመሆኑ ይህ ሰው እንዲህ ታዋቂ ጋዜጠኛና በህዝብ ዘንድ የሚታወቅ ሰው ሆኖ እንዴት በድፍረት ግብረሰዶማዊነቱን ሊያረጋግጥ የሚችል መልእክት ሊልቻለ በነገራችን ላይ ውድ ቤተሰቦቻችን ጋዜጠኛ ማምሻውን ወጥቶ አካውንቱ እንደተጠለፈበት የሚናገር መልእክት አጋርቷል። እውነት አካውንቱ ተጠልፎበት ወይስ የተለመደችውን የማምለጫ መንገድ ሊጠቀም እየሞከረ በቪዲዮችን አጣርተን እውነታውን ይዘናል። በመጀመሪያ ይህን ቪዲዮ መስራት ባንፈልግም በዚህ ሰውዬ ላይ እየተወራ ያለው ነገር እጅግ አንገብጋቢ እና እኛ አምርረን የምንቃወመው ቆሻሻ ግብረሰዶማዊነት በመሆኑ እንዲሁም በጉዳዩ ዙሪያ በርካታ ውዥንብሮች እየተፈጠሩ በመሆናቸው እነዛን ነገሮች ለማጥራት በሚል ሀሳባችንን ቀይረን ይህም ቪዲዮ ይዘን ቀርበናል። እናንተም ውድ ቤተሰቦቻችን ቪዲዮን እስከ ግማሽ አይታችሁ የተሳሳተን ነገር እንዳትይዙ እስከ መጨረሻው ትከታተሉና እውነታውን እንድታውቁት እንጠይቃለን። ሃይማኖት እንዳለው ህዝብ ይህን በሀገራችን ስር እየሰደደ የመጣውን የግብረ ሰዶማውያን ጉዳይ ሁላችሁም በአንድነት ትቃወሙ ዘንድ እንዲሁም ድምፃችሁን ታሰሙ ዘንድ እየጠየቅን በቀጥታ ወደ ጋዜጠኛው ጉዳይ እንውሰዳችሁ። እዚህ ጋር እንድናጋራ ዩቲዩብ የማይፈቅድልንም መረጃዎች በቴሌግራም ገጻችን ስለምናጋራ የመጀመሪያ ኮሜንት ላይ ባለው ሊንክ ጆይን ይበሉ። አሊያም ቴሌግራም ላይ በመሄድ የኔ ቲዩብ ሰባት በማለት ሰርች አርጋችሁ ማግኘት ትችላላችሁ። ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነ እንዲሁም ቪዲዮን ላይክና ሼር ታደርጉ ዘንድ በትህትናም እንጠይቃለን። መልከ መልካሙ ጋዜጠኛ ከአንድ ወር ከግማሽ በፊት አካባቢ እጅግ የተጎሳቆለ ገጽታን በመልበስ ወደ ጠፋበት ሚዲያ ብቅ በማለት የደረሰበትን አሳዛኝ ነገር እንዲህ ሲል በመናገር ብዙዎችን አስደነገጠ። ትንሻሙ የነበረ ነበረ ባይፖላር ይባላል ህመሙ ወይም ስናቀራረበው ስትረስ የሚባል ህመም ውስጥ ነበርኩ። ብዙዎቻችን እናውቀዋለን፣ በተለይ በኢቲቪ ፕሮግራም ላይ ተወዳጅ አቀራረቡ፣ ላልተወሰነ ጊዜ ግን ከአይናችን ጠፍቶ ነበር። የጠፋው በሰላም አልነበረም። እጅግ በሚያሳዝን ሁኔታ ልቡ ተሰብሮ ጭንቀት ወይም ስትረስ ውስጥ ገብቶ ያን የመሰለ መልኩ በዚህ ሁኔታ ተቀይሮ ነበር። ይህ የሆነው ደግሞ አብሮት በሚሰራ ባመነው በስራ አጋሩ በመከዳት እንደሆነ ይናገራል። በኋላ እንደሰማችሁት ጋዜጠኛው እጅግ ከፍተኛ ችግር ውስጥ ነበር የከረመው። የአእምሮ መቃወስ ገጥሞትም ከሚሰራበት ሚዲያ ጠፍቶ እንዲሁም በሰንሰለት ታስሮ ነበር ጸበል የከረመው። ከዚህ ከባድ ጊዜ በኋላ ተመልሶ መጥቶ አሁን ላይ ላይ ትርታ ኤፍኤምን ጨምሮ የተለያዩ ፕሮግራሞችን ወደ ሚዲያው ተመልሷል። መደበኛ ኑሮውን እየመራም ይገኛል። ወደ ቤተሰቦቻችን አስቀድመን እንደነገርናችሁ ከጋዜጠኛው የጤንነት አኳያ ስሙን አንስተን ቪዲዮ ለንሰራ አላሰብንም ነበር። አሁንም ቢሆን አንዳንዶቻችሁ ቢቀር ይሻል ነበር የሚል ሀሳብ ልታቀርቡ እንዳትችሉ ብንረዳም የጋዜጠኛው አካሄድ አንድ ሊባል ይገባል። ኃላፊነት በተሞላበት መንገድ ያደረገውን አስነዋሪ ነገር እናሳያችሁ። ሀብታም ሆነ ድሃ፣ ተራ ሰው ሆነ ታዋቂ፣ በሽተኛ ሆነ ጤነኛ፣ በቁም ነገር ሆነ በቀል ግብረ ሰዶማዊነት የሚደግፍ እንዲሁም ይህን ቆሻሻ ነገር ሆኖ የተገኘን ሰው ሳናጋልጥ አናልፍም። ነገሩም ትላንት በተፈጠረና ክስተት እንደጀመረው በትናንትናው ዕለት መስከረም 19 ሰኞ ሊነጋጋ አካባቢ ይህን ጉዳይ ቀድሞ ላጋለጠው ግለሰብ ሜሴንጀር ላይ ከጋዜጠኛው ይደወልለታል። የተደወለለትም ግለሰብ ጥሪውን ይዘጋውና ልጆች ስለተኙብኝ ማውራት አልችልም፣ ምን እንደፈለግክ ጻፍልኝ ይለዋል። ጋዜጠኛውና ይህ ግለሰብ ከዚህ ቀደም የጠለቀ ግንኙነት ባይኖራቸውም ጋዜጠኛው ግን በድፍ ማፍረጥ ሶስት ሺህ ብር ላክልኝ ብሎ ይጽፍለታል። ይህን ጊዜ ግለሰቡ አካውንቱ ተሰርቆ ይሆናል በማለት ማን እንደሰረቀው ለማወቅ ብሎ የባንክ አካውንትህን ላክልኝ ይለዋል። ጋዜጠኛውን መልሶ የንግድ ባንክ አካውንቱን ሲልክ በራሱ በጋዜጠኛው ስም የተከፈተ አካውንት ሆኖ ያገኘዋል። ይህን ጊዜ ምን ነው ታመነው ሲል ይጠይቀዋል። ጋዜጠኛ ሶፎንያስ እንዲህ ሲል በድምፅ መልእክቱን ላከለት። አይ አልታመምኩም፣ ስራም አልፈታውም በሳምንት ዜና አነባለሁ እንዲሁም ሁለት የራዲዮ ፕሮግራምና ማስታወቂያም እየሰራው ነው ሲለው ሰውየው ይናደድና እና እንዴት ጤነኛ ሆነ ገንዘብ ትጠይቀኛለህ? ይለዋል። ከዚያም ጋዜጠኛው ልክ ነህ፣ ተጸጽቻለሁ፣ አይለምደኝም በማለት ይጽፍለትና የብር መበደሩ ጉዳይ አብቅቶ ዋናው ነውር ይጀምራል። ትልቅ ቂጥ ታደንቃለህ ወይ? ሲል ጋዜጠኛው ይጠይቀዋል። ጤንነቱን የተጠራጠረው ከጋዜጠኛው መልእክት የደረሰው ግለሰብ በመገረም እንዲህ ሲል ይመልሳል። እኔ ሙስሊምና ባለትዳር ነኝ፣ ምንም እንዳይም ሆነ እንድመኝ አይፈቀድልኝም ይለዋል። ይህን ጊዜ ጋዜጠኛው መልሰው እኔ እኮ ትልቅ ቂጣ ም ምን ነው ወንድ አይደለህም እንዴ ሲል እጅግ ቀፋፊ ቀፋፊና ለመስማት የሚዘገንን ነገር ይለዋል። ይህን ጊዜ የደነገጠው ግለሰብ ወንድሜ ጸበል ይሻልሃል ሲለው መጨረሻ ላይ እዚህ ልንነግራቸው የማንችለውን የብልግና ስድብ ተሳድቦ ግለሰቡን ብሎክ በማድረግ ጠፍቷል። ይህን ያወሩትን ያጋራው ግለሰብ ከዚህ በኋላ ስልኩን አፈላልጎ ደውሎ ለምን እንደዛ አደረክ ብሎት ምንም አታመጣም የሚል ምላሽ እንደተሰጠውና ያወሩትን ሪከርድ እንዳደረገ ገልጿል። እኛም ይህን የስልክ ምልልስ ለማግኘት ሙከራ ብናደርግም ሊሳካለን ሊያደርጉልን አልቻለም። ልክ እንዳገኘ ነው የመጀመሪያ ኮሜንት ላይ ባስቀመጥ ነው የቴሌግራም ገጽ ላይ የምናጋራ ይሆናል። እንግዲህ ይህ ከላይ የጠቀስንላችሁ ግለሰብ ነገሩን ይፋ ካደረገው በኋላ በርካታ ግለሰቦች ተከትለውት በመምጣት እነሱም ከዚህ ጋዜጠኛ ተመሳሳይ መልእክቶች እንደደረሳቸው መግለጽ ጀምረዋል። በመጀመሪያ ይህ ነገር ደርሶብናል ካሉ የተለያዩ ሰዎች ጋር አውርተን እውነትም መልእክቱ በጋዜጠኛው የፌስቡክ አካውንት የተላከ እንደሆነ ስለተመለከትን የጠየቅነው ጥያቄ አካውንቱ ሃክ ተደርጎ ቢሆንስ የሚለውን ነው። ይህን ጥያቄ በምንጠይቅበት ወቅት አካውንቱ ሀክ አለመደረጉ በሁለት ነገሮች ልናረጋግጥ ችለናል። የመጀመሪያው እየተላከ ያለው አካውንት የጋዜጠኛው የራሱ መሆኑ ነው። ምንም እንኳን ጋዜጠኛው ከገባበት ችግር አንጻር እርዳታ ለማሰባሰብ አካውንቱ ለህዝብ ይፋ ተደርጎ የነበረ ቢሆንም፣ መቼም ሀክ ያደረገው አካል የጋዜጠኛውን አካውንት እየላከ ወደ ጋዜጠኛው አካውንት ገንዘብ እንዲገባ የሚያደርግበት ምክንያት የለም። ሁለተኛው ደግሞ ራሱ ጋዜጠኛው መጥቶ በዛው በራሱ አካውንት ሀክ እንዳልተደረገ ግን ፓስወርዱ በሌሎች ሰዎች እጅ እንዳለ የሚገልጽ ጽሁፍ አጋርቷል። ይህ ደግሞ በቀላሉ ፉርሽ የሚሆን ነገር ነው። ምክንያቱም የፌስቡክ ፓስወርዳችን በሰው እጅ መግባቱን ካወቅን በሌላ ፓስወርድ መቀየር፣ እንዲሁም በሌላ ዲቫይስ የገቡ ሰዎችን ሪሙቭ ማድረግ እንደሚቻል ሁላችንም የምናውቀው ነገር ነው። ወደ ታች ዝቅ ብለን ከተመለከትንም ጋዜጠኛ የተለያዩ ፕሮግራሞቹን ያስተዋወቀበትን ልጥፎች እናገኛለን። ታዲያ ለመሆኑ ይህ ነገር እየተደረገ እንዳለ ካወቀ ለምን ዝም አለ? ለምንስ ፓስወርዱን አልቀየረውም? እንግዲህ በነዚህ ሁለት ምክንያቶች አካውንቱ ሀክ እንዳልተደረገ እና የሚጠቀምበት ራሱ እንደሆነ ማረጋገጥ ይቻላል። ይህን ካረጋገጠም በኋላ ደግሞ አስከትለን ልናጣራ የሞከርነው አሁን ያለበትን የጤንነት ሁኔታ ነው። ከቅርብ ሰዎቹ እንደተረዳድን ከሆነ ጋዜጠኛው ሶፎንያስ አሁንም ቢሆን ከገባበት የአእምሮ ቀውስ ሙሉ በሙሉ እንዳልተላቀቀ ነው። ሶፎንያስ አንዳንድ ጊዜ ሰላማዊ ሰው ይሆናል፣ አንዳንድ ጊዜ ደግሞ ከቀልቡ ሳይሆን ይቀርና መዘባረቅ ይጀምራል። የደረሰን መረጃ እንደሚያሳየውም ከሆነ ከአራት ቀናት በፊት ራሱን የማጥፋት ሙከራ አድርጓል። አሁን አሁንም ወደዚህ አይነት መንገድ እንዳይሄድ ስጋታችን ነው። ከዚህ በተጨማሪ ያለበት ሁኔታ ጥሩ እንዳልሆነ ከዚህ ኮሜንት መረዳት እንችላለን። ፌስቡክ ላይ የምትታወቅ ሜላት የተባለች ሴት በቅርቡ አግኝታው ግራ በሚያጋባ መልኩ አላውቅሽም ብሏት እንዳለፈ ትናገራለች። አሁንም ቢሆን በዚህ ሁኔታ ይህን ልጅ ችላ ማለት ተገቢ አይደለም እና በዙሪያው ያላችሁ ሰዎች ድረሱለት፣ ካለበት የጥፋት መንገድ የሚመለስበት መንገድ ፈልጉ። እኛም ማድረግ የምንችለውን ነገር ካለ ልንረዳው ዝግጁ ነን። ነገር ግን በጤናው ባይሆንም አሁን እንደሚያደርገው የተለያዩ የእርኩሰትና የግብረሰዶማዊነትን መንገድ የሚከተል ከሆነ መጥፊያው ቅርብ ነው። ማንም ምንንም ሽፋን አድርጎ እንዲህ ያለ ጸያፍ ነገር እንዲያደርግ አንፈቅድለን ለጤናው መቃወስ እናዝናለን። እግዚአብሔር እንዲፈውሰውም እንጸልያለን። ነገር ግን እርኩሰቱን በትውልድ መሃል ሲረጭ እየተመለከትን ዝምልልን አልችልም። ወደ ቤተሰቦቻችን ከቀረቡት ነገሮች አንፃር እናንተም ሀሳባችሁን ታጋሩን ዘንድ እንጠይቃለን። ለመሆኑ ጋዜጠኛው በአእምሮ ህመም ምክንያት ነውና እንዲህ የሚያደርገው ብለን ልንተው ይገባል ወይስ ነገሩ ይፋ መሆኑ ወዲህ ሊጎዳው ይችላልና ይፋ ባይወጣ ይሻላል? ሀሳባችሁን ታጋሩን ዘንድ እየጠየቅን የዛሬውን ቪዲዮ እዚህ ጋር እናበቃለን። እግዚአብሔር ሀገራችን እና ልጆች ሰዎቻችንን እንዲህ ካለው መዓት ይጠብቅልን። በቀጣይ እስክንገናኝ ሁላችሁም በሰላም ቆዩ።